ሰላም ሰላም! ውድ አስቴር ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር የተመሰገነውን ሰላማችሁ በዚህ ክብል። ዛሬ ለቻናሌ አዲስ ሆናችሁ የመጣችሁ ካላችሁ ገብታችሁ ሰብስክራይብ አድርጉ። እንዲሁ ቪዲዮ በሰራው ሰዓት ኖቲፊኬሽን እንድደርሳችሁ የደውል ምልክቷን ተጫናት። ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። ሰሞኑ ያው ሚዲያ ላይ አነጋጋሪ በሆነ ጉዳይ ነው የመጣሁት። በእሙዬ ጉዳይ በጣም ነው እያዘንኩኝ ምክንያቱም እሙዬ ከመጀመሪያ ጀምሮ መጀመሪያ ጀምሮ ህይወቷ ስለማቀው እውነት በጣም ነው የምታሳዝነኝም በጣም ነው። መወዳትም በጣም ነው ማከብረ ከእሷ ደግሞ ብዙ ነገር ተመር ያለው በዚህ አጋጣሚ እውነት ብዙ ነገር ነው የተመራት። አንደኛ ጥንካሬነቷ፣ ሁለተኛ ነገር ደግሞ በጣም ምስኪን እና ኤዋ ልጅ ናት። ከምንም በላይ ማለት ነው በጣም ነው መወዳት። እሙዬ እውነት ቪዲዮ በለቀቀችው ሰዓት ስሮ ጥጄ ነው የማየው ማለት። እሙዬ በመጀመሪያ የማቃት ፌስቡክ ላይ ነው። ከፍጸጋ መጀመሪያ የሆነ እንትን ላይ ውድድር አድርጋ እና ከፍጸጋ ፌስቡክ ላይ ቪዲዮ ሰርቶ አትል ቪዲዮ ነው የማቀው እና ከዛም ደግሞ የዋህነቷ፣ መልካምነቷ እና ደግሞ ለሰው ቀና ነገር ናት፣ በጣም ቀና የምታስብ ልጅ ናት። እኔ እስከ ዛሬ ቻናሏ መከፈቱ የማቀው አንደኛ ልጇ ልታሳደግበት፣ ሁለተኛ ደግሞ እሙ እንደሰራች ከሆነ በጣም ትልቅ ደረጃ ላይ መድረስ ነበረባት፣ እስከዛሬ ማለት ነው። ብዙ ጊዜ የምታየዋት ከሆነ አስፋልት ላይ ወታ ፕራንክ ስታደርግ እውነት የሰው ፊት ግርፊያ ያንቋሸዋታል። አሁን ለምሳሌ የሆነና ጣላ ለብሳ የሆነ ነገር ምናምን ፕራንክ ስታደርጋቸው እነዛ ሰዎች በስርዓት ራሱ መልስ አይመልሱላትም። የሆነ ምን ልበላችሁ በቃ ወይ እብድ ነው የምትመስላቸው ወይም ደግሞ የኔ ቢጤ ነው የምትመስላቸው ማለት ነው። እንደዛ ወጣ ውረድ አድርጋ ቪዲዮ ስርታ ነው የምታመጣው። ያ ቪዲዮ እንደዛ ሆነ አምጥታ፣ ግን ቪዲዮ ስንት እንደሚቆጥር አታውቅም። እውነት በጣም ነው የተጎዳችው። እኔ በእኔ በኩል አሁን እኔ በጣም እንደተጎዳሁ ነው። ምክንያቱም ሰርቼ ደክም ያመጣሁት ቪዲዮ አፕሎት እንዴት እንደሚደረግ እና ደግሞ ስንት ላይ እና ደግሞ ኤዲት ማድረግ ካላወቅኩኝ እንዴት እንደሆነ ስለ ዩቲዩብ ካላወቁኝ በጣም ነው የሚከብደኝ። ያ ሁሉ ነገር ፀሐዩን ብርዱም ተቋቁማ ያ ቪዲዮ ሰርታ አምጥታ ግን እሷ ያ ነገር ማወቅ ነበረበት። ይሄ ቻናል ደግሞ ለራሷ ለብቻው መሆን ነበረበት እስከ እስከዛሬ ማለት ነው። ሌላ ደግሞ የምነግራችሁ ነገር እና ዩቲዩብ ሲጀምሩ ለሁለት አትክፈቱ። ለሁለት ለጋራ የምታደርጉት ነገር ያጣላችኋል። የሆነ ጊዜ መቀያየ ወይ ቤተሰብ ወይ ዘመድ ወይም ደግሞ ባዳም ሊሆን ይችላል ማንኛውም ነገር ስሰሩ ለሁለት የምሰሩት ነገር መጨረሻ ላይ አያምርም እና እውነት ለመናገር አሁንም ቢሆን እሙዬ ሚዲያ ላይ ልናጣት አንፈልግም እኛ እሙዬ የህዝብ ልጅ ናት በጣም የምንወዳት የምናከብራት እህታችን ናት ግን ዩቲዩብ ለራሷ ለብቻዋ መክፈት አለባት ወይም ደግሞ መክፈት አለባት ወይም ደግሞ የአሁኑ ዩቲዩብ በሰራ ነው የሚሻለው። ለብቻ ዩቲዩብ ብትከፍት ነው የሚሻለው። ቴምርም ደግሞ እህታችን ለብቻ በራሷ ስራ ብትመጣ ነው የሚሻለው። ምክንያቱም እች ልጅ በጣም ተወታለች። አሁን ቪዲዮ ላይ ካያቸዋት ማለት ነው ብዙ የተከፋችበት ነገር አለ። ፊቷ ስለሚያስታውቅ ብዙ የተከፋችባቸው ነገር ሊኖር ይችላል። እንግዲህ ዛሬ ቴምርም ድንቃ ድንቅ ቤት ቀርባ ነበረ። እኔ ሰምቻታለሁ ማለት፣ መጨረሻ ላይም ብደርስ ሰምቻታለሁ፣ ያወራችው ነገር ማለት ነው። ሰው ነው የቀየራት እሙዬ፣ ሰው ቀይሯታል ስትል ነበረ። እና እሙ፣ ሰው መቀየሩ ሳይሆን እች ልጅ ምን እንደሆነ ታውቁላት። እኔ በጣም ደስ ይለኛል፣ ግን ከአሁን በኋላ ይቶቡም ብትከፍት ወደ ሚዲያም ላይ ብትመጣ ያው መምጣቷም አይቀርም። ከአሁን በኋላ ስትመጣ ዩቱብ ቻናል ለብቻዋ መሆን አለበት። በቃ ለብቻዋ፣ እንዴት እንደሚደረግ ሁሉም ነገር አፕሎድ እንዴት እንደሚደረግ አውቃ ለምዳ። ማንኛችንም ቢሆን በእናታችን ይወድ አይደለም፣ የለመድ ነው እና ስለዚህ ማይለመድ ነገር የለም። እሷም ያው ያላወቀችው ነገር ትወቅና ሚዲያ ላይ ስትመጣ በራሷ ማለት አንድ ቻናል ለራሷ መሆን አለበት። ከሰው ጋር ሽርክ በጣም ያጣላል፣ ያቀያይማል። ተከራይታም ከወጣች ለብቻዋ ቤት ተከራይታ ነው መሆን አለባት። ከሰው ጋር ዳባል መኖር በጣም ከባድ ነው። ከሰው ጋር አንድ ላይ ስትኖር ትቀያየም ያለሽ። አሁን እች ልጅ ልጅ እዛ ነው እንግዲህ ያው ከሰው ጋር ወይም ደግሞ እዛ ቴሙር ቤት ትሆናለች። ከቴሙር ጋር አብረው ሲኖሩ የነበሩት ማለት ነው። እና የሆነ ደስ ያላላት ነገር ሊኖር ይችላል። የተከፋችበት ነገር ሰው ነን እና እንሳሳታለን እና በዛ ሰዓት እኔ የሆነ የተከፋችበት ነገር ሊኖር ይችላል ኮሜንት ላይ ደግሞ የምታሽቃብጡ ሰዎች ብዙዎቹ አላችሁ እኔ የታዘብኩኝ ነገር ልንገራችሁማ ለእሙዬ ምንድን ነው ስትሏት የነበራችሁ አርፈሽ ልጅሽን አታሳድግኝ ወይ ለምንድን ነው ምናምን ስትሏት የነበራችሁ የሚያቅላስ ሰው የለም እሙዬ እንደምታቋት የዋ፣ መልካም፣ ትሁቱ ቀና ልጅ ናት። ከዛ ሌላ የምታውቀው ነገር የለም ግን ሆኖም የሰውም ችግር መረዳት አለባችሁ። እናንተ ኮሜንት ላይ ሂዳችሁ አርፈሽ አትታሳድግም ልጅሽ አርፈሽ አትሰሪም። ትሰራለች እሷ። ማንም ቢሆን በተመቸው ነገር መስራት አያቅተው ግን ሆኖም የእሷም ችግር ተረዷት። እች ልጅ ምን ሆና ነው? ከጀርባዋ ምን አለ? ምን ተከፍታ ነው ብላችሁ የእሷም ችግር መረዳት አለባችሁ እንጂ በአንድ ሰው ዝም ብላችሁ ተነስታችሁ በዛ ሰው ላይ መፍረድ እውነት ጥሩ አደለም። ፈራጅ እግዚአብሔር ነው፣ እኛ የሰው ልጅ አደለንም። ስለዚህ አንድ ሰው በሆነ ነገር ተከፍቶ ስታይ በዛ ሰው አትፍረዱ፣ የዛ ሰው ችግር ተረዱ። እና ይሄ ነው የምላችሁ። እነት እህታችን ቴምር ያው በራስሽ ስራ የራስ ቻናል እንትን ብለሽ በራስሽ ቻናል እኔ ቅርታ አድርግልኝ እዚህ ጋር ካጠፋው ቅርታ አድርጉ ብዙ ነገር ልታደርጉ ትችላላችሁ። ግን ሆኖ አሁን ለምሳሌ አሜሪካ ሃገር ነው ምትኖሪ እንደምትኖሪ ነው የገለጽሽልን። አሜሪካ ሃገር ነው ምኖረው በራሴ ስራ ምስዳድር እኔ ቤቶ ባደለው እንትን ምለው ምኖረው ብልሽ ብዙ ነገር ስትናገሪ ነበር። አዎ አንቺ ጠንካራ ልጅ ብዙ ነገር ትሰሪያለሽ፣ እናቃለን። ግን ሆኖ እች ልጅ ምስኪን ናት ብዙ ነገር ወጣ ውረድ እንትን ያለባት ልጅ ናት። ስለዚህ እኔ አሁንም ቢሆን ቻናሉን ለእሙ ብቻ ቢሆን ነው የምለው። እንደዛ ነው የምመርጠው። ምስኪን ናት። እስከ ዛሬ ያሳለፈችው ነገር እናቃታለን። ከመጀመሪያ ጀምሮ እንዴት እንደሆነ ህይወቷ እናቃለን። ከዛም አንፃር መታሳዝን ልጅ ስለሆነች ቻናሉ ለእሞ እሙ ለብቻዋ እንትን ብትለው ለእሷ ሆኖ ልጇ ብታሳደግበት፣ እሷ እራሷ ብታስተዳድርበት ነው ምለው ውድ ተመልካቾች እናንተስ ምንድን ነው የምትሉት? እና እህታችን ቴምር ይቅርታ አድርግልኝ፣ እኔ ይሄ ነው እንትን የምለው ማለት ነው። ስለዚህ እሙዬ አይዞሽ፣ ፈጣሪ ካንቺ ጋር ይሁን። ሁሉም ነገር ደግሞ ለበጎ ነው። እሙዬም ደግሞ ቀርባችሁ በተከፋችበት ነገር እህቴ በምን ተከፋሽ ብላችሁ ያለችበት ቦታ ሄዳችሁ ብታናግሯት እህታችን እህታችን በተከፋች ነገር የምናውቀውም ነገር የለም። ብቻ ፈጣሪ ይጠብቃት ከክፉ ነገር። ግን ልጇ የምታሳድግበት ለብቻው መሆን አለበት እንጂ ለሁለት